ችግር የለውም። እንደው እናታችን ፎቶ ውስጥ አልግባ እያሉ ነው። ግዴለሁትም እርሶውን እያዩ ብዙ እናቶች አባቶች እየተነሳሱ ድጋፍ እንዲያደርጉ በጸሎትም እንዲያስቡን እርሶው እዚህ ጋር ይምጡ እና ድጋፍ ያደርጉልን። ምንድን ነው ድጋፍት? ለህክምና የተሰጠሁት ነው። ሰላሳ ሶስት ፍራሽ አርባ ስምንት ሺህ ብር የሚገመት ነው። አርባ ስምንት ሺህ ብር የሚገመት የተገዛበትን ሪሲት 48840 እማሆይ ናቸው። እንግዲህ ስማቸው እንዳይገለጽ ይፈልጋሉ። እሺ፣ ስማቸው እንዲገለጽ አልፈለጉም። 48840 በአይነት ፍራሽ ገዝተዋል። 30 ሺህ ደግሞ እንደምታዩት እዚህ ጋር በካሽ እዚህ አምጥተው ሰጥተውናል። አጠቃላይ ሰባ ስምንት ሺህ የኢትዮጵያ ብር ወጪ አድርገዋል። እናታችን እናታችን፣ እንግዲህ ቃል የለኝም። ምሳቸውን ለማመስገን እሳቸውን ቃል ለማክበር ተመልካቻችን እንድታይ አልፈለጉም። ፎቶም ስላልፈቀዱን እስኪ እንደው የሆነ ነገር ይበሉ። ስላሴ ለስላሴ፣ ስላሴ ለስላሴ እነዚህ ሰዎች የስላሴ ፍጥሮች ናቸው። የወደቁት ማለት ነው ወርቀው የተነሱት የስላሴ ፍጥሮች ናቸው። ስለዚህ እነሱን አሰብን ማለት ፈጣሪን አሰብን ነው። እውነት ነው ማለት ነው። እንደው እናታችን መቄዶኒያን እንግዲህ እያደረገ ያለው ነገር ይታወቃል። እንደው ሌላው ሰውስ ምን ያድርግ? እኔ የመጀመሪያ አይደለም፣ ከአሁን በፊት እንድጋፍ አድርገዋል። መቶ ኪሎ ጤፍ ሰጥቻለሁ። አሁን ግንቦት ላይ ማለት ነው። ቢኖረ የሚሰር ደስ ይለኛል። ይሄ ደግሞ አሁን ማህፀኔን ያመኛል ታከሚ ብለው ሲሰጡኝ፣ እንግዲህ አሁን ወደ ሞት አፋፍ እየሄድኩ ነው። ስለዚህ መለኮ ሰለት ሞተ ነው ስለዚህ ስላሴ አክሙኝ መብርሃንም ታክመኝ ብዬ ነው ወደዚህ ያመጣሁት። ለምን የነሱ ጸሎ ለኔ ይሰጠኛል። ክቡራትና ክቡራን አድማጮቻችን ማሆይ የሚሉ ከፍተኛ የሆነ የማህፀን ሕክምና ያስፈልገኛል። ለሱ የተሰጠኝ ሰባ ስምንት ሺህ ብርን አምጥቼ እኔ እንግዲህ እናት ነኝ። ከኔ የባሰ ድጋፍ የሚያስፈልጋቸው አሉና የኔን ሕክምና ትቼ ለመቄዶንያ 78 ሺህ ብር 78840 ብር ድጋፍ አድርጌያለሁ ብለዋል። በጸሎት እናታችንን በእያላችሁበት እንዳስቡልን እንጠይቃለን። አሜን ቢሆን ብንሰጥ ይሰጠናል። ወደ ሰማይ ነው ይህን አይደለም ማሰብ ያለብን። እላይ ቤት አለን። እላይ ቤት ስላለን ማዕዘኑን ብንሰራ ሰተን፣ ጣሪያውን ብንሰራ ሰተን፣ ምስማር ብናቀብር ሰርተን፣ እዛ ይጠብቀናል መድህን ያለም፣ እኮ አሁን ይችን ሰጥሰጥ ይመዘግቡልናል። ስለዚህ በሽቶ ለሚያነጋው ንጉስ ነው የምንሰጠው እና ሰርቶ የሚያፈርሱ ንጉስ ነው የሚቀበለንና ስላሴ ይርዳችሁ፣ እድሜ ከጤና ይስጥልን። እናታችን እማሆይ ታገኝ፣ እኔ ከልብ ነው የምናመሰግነው። እንግዲህ በህመም አቅማቸው እዚህ መጥተው ሰጥተውናል። ከልብ ከልብ ነው የምናመሰግነው። እድሜ ከጤና ጋር ይስጥልን። ፈውሱን ላክሎት ከልብ ነው የምናመሰግነው። የአረጋኑ ምርቃት ደግሞ ይድረሳችሁ እንላለን። ወይዘሮ ታያቸው ጀመሬ ይባላሉ። እስቲ እናታችንን በክብር ተቀበል። በክብር በክብር እዚህ ጋር የሆኑና እንግዲህ በመጀመሪያ ለቀናነቶ ስለመጡም በጣም ከልብ ነው የምናመሰግነው ለቀናነቶም በጣም እግዚአብሔር ይስጥልን እድሜና ጤና ይስጥልን በሚል ጀምራለሁ እስኪ ማን ነው ትኬትን የመጡት እንዴት ተነሳሱ ከዚህ በኋላስ ደግሞ ለመቅዶኒያ ምን አስበዋል ምን ይዘው መጡ የሚለውን ይነግሩናል በጣም አመሰግናለሁ እኔ ከልጅነቴ ይህንን ያጌጥኩበት ወርቅ ነው ሌላ ገቢ የለኝም እኔ መቅዶኒያ ቢንያም በለጠ በሚዲያ ነው ማየው አሰራሩ ስራው ራሱን ለወደቁት የሰጠው ሳየው፣ በጣም ልቤ ይሰበራል። አቅም የለኝም ከሱ ጎን መሆን ፈልግ ነበረ አቅም የለኝም እና እቺን ያጌጥኩባትን ለበቅ ወደ ኔ ያልሰጣለውኝ ብዬ ነው ተነስቼ ከብሾፍቱን የመጣሁት። እንግዲህ ከቢሾፍቱ ማለት ያው ደብረ ዘይት የጆሮ ጌጣቸውን ከድሮ ከልጅነታቸው ያው እንግዲህ ካገቡ በኋላ ወይ ይመስለኛል ያጌጡበትን ይሄንን ወርቅ ስጦታ ነው እንግዲህ ይዘው የመጡት። ምናልባት ለሌሎች ሰዎች የሚያስተላልፉትም ደግሞ መልዕክት ካለ ከዚህም በኋላም ደግሞ ለአረጋውያኑ፣ ለአይምሮ ህመሙያኑም እንደው የሚመኙት ምኞት ካለም እስቲ ይንገሩ። እግዚአብሔር ይስጠው፣ እግዚአብሔር እድሜ ይስጠው፣ ያኖረው። ጥሩ ስራ እየሰራ ነው። እንግዲህ እናንተ አግዙት። እኔ ከዚህ በላይ መነጋገር አልችልም። ስት ግራም ነው። ብዙ ዓመት ነው የቆየው፣ ከልጅነት ጀምረ ከሰላሳ እድሜ ጀምሮ ነው። አሁን ሰባ ዓመት ነው። እና ትንሿችን ተሰብራለች። አንዷ ጆሮ እንትኗ ማፈን ተሰብራለች። እና እኔ መሸጥም አልፈለግኩም ለልጆችም መስጠት አልፈለግኩም። ለመቀዶኒያ አዲስ ጥብዬ ነው የመጣሁት። እናታችን ወይዘሮ ታየች ጀመሬን በጣም ከልብ ነው የምናመሰግነው። ሌሎቻችሁም በመላው ዓለም ናችሁ እንዲሁም ደግሞ ሀገር ውስጥም በየክልል ከተማ እንዲሁም ሀገር ውስጥ ሆናችሁ ይህንን በሰይፉ ሾው ዩቲውብ ቻናል የምትከታተሉ ምንም አነሰ በዛ ሳትሉ ይኸው እንደምትመለከቱት እናታችን ከቢሾፍቱ ድረስ መጥተው እንግዲህ ይህንን ፕሮግራምም ለመሳተፍ እችን ብቻ አደለችም። ሌሎችም ስጦታዎች ሌሎች ሰዎች ሊያበረክቱ ይችላሉ። በእኔ ተነሳሽነት ብዙ ሰዎች ሊመጡ ይችላሉ ብለው ይህንን ከልጅነታቸው ጀምሮ እንግዲህ ሲያጌጡበት የነበረውን የአርባ ዓመት አብሯቸው የቆየው የበኩር ልጃቸው ማለት ይቻላል እንግዲህ እዚህ ይዘውት መጥተዋል። በጣም ከልብ እናመሰግናለን። ምናልባትም በመጨረሻም የሚሉት መልዕክት ካላቸው ይናገ የለትም የገዛሁበትን ፋክቱር ይዤ ይመጣለሁ አለ። በጣም ከልብ እናመሰግናለን። በክብር ሸኙልን።